ምሳሌ ድራማ እንግዲህ በዚህ ሰዓት ሞገስ እና አደበል በድል በድል ሆነዋል በጣም ደስ ብሏአቸል ማለት ነው ማለት እንግዲህ እንደ ታገጠች ታስራ ነው ያለች እስካሁንም ከታሰረችበት ቦታ ነገር ግን ጥቅድት ብላ እየዛተች ማዛቷን አላቆመች ማለት ነው ምን ነው እንደዚህም ታስሬች ለምንድነ ክፍ የምትሆኙት ክፉ መሆን እኮ ምንም አይሰራልሽም ካሳለፍሹ ህይወት ይሻል አታዝ እንጂ አይጸጸትሽም ትላታለች ማለት ነው። እንዴ? ምን ይጸጸተኛ ትላታለች ማለት ነው። አንቺ ቆይ እዚ የተቀመጥሽው ለእኔ አዝነሽልኝ ነው ትላታለች። እንዴ? ለምን ነው የማያዝንሽልሽ? ከዛ የመሰለ ትዳር ወጥተሽ ከዛ በነበረ ክብር ወጥተሽ ዛሬ እዚህ ታስረሽ መቀመጥሽ እንዴት አያሳዝንሽ? በጣም ነው የሚያሳዝንሽ ትላታለች ማለት ነው። ሉላ እንግዲህ ደስታ በደስታ ሆናለች ምክንያቱም ዝና ተይዟል ማለት ነው። በጣም ደስ ብሏታል ማለት ነው። በጣም ፍንድግድቅ ብላለች። ሉላ እንግዲህ በዚህ ሰዓት የምትፈራ ዝናን ነበረ። ዝና ቅርታ ያዘ። በጣም ደስ ብሏታል ማለት ነው። ዳታ እና ሉላ አንድ ላይ ናቸው ማለት ነው። ሉላ ጋ ሄዳለች ዳታ ምክንያቱም ንጉስ እና የዜና ሌዙ ስለሄዱ እሱ ጋን ያለችው ዳታ ማለ ነው። የዜና ሊዙን ግዲ ኤፍራታን ነበር የተጠቀማት ኤፍራታን ግዲ ለአርባ ደቂቃ እንቅልፍም የሚያስተኛ መድኃኒት መግብ ላይ አድርጋ ለተው አድርጋ ነው ማለት ነው የያዙት ማለ ነው። ኤፍራታ በጣም ፈርታ ነበረ ማለት ነው። አደብልብል ግዲ በጣም ጎበዝና ጀይና ወንድ ስለሆነ እብራታ ምንም ነገር እንዳትፈሪ እኔ የፈለግሽውን ሃል ብር ከፍልሻለው ያለብዛም ደግሞ አይታወቅም የወደፊት የልጆች እናት ልትሆን ትችላለች በማለት አሳምኗታል ማለት ነው እንደ ያደበል ፌል እየቀለድክብኝ ነው በማለት ትመልስለት አለች መልሰል ይህ እየቀለድ አይደለም እብራታ የምሬን ነው ምልሽ አንቺ ይሄን አድርግልኝ ይፈለግሻል ደግሞ ገንዘብ ይከፍልሻለሁ፣ በማለት እንግዲህ የደረጉ አሳምኖታል ማለት ነው። እሺ አደርጋለሁ በማለት እንግዲህ ኤፍራታም ራቅ ወደ አለ ሆቴል ቤት መድኃኒቷን ይዛ ትሄዳለች ማለት ነው። ለዝና ደውላ እንግዲህ ስለማለት አዲስ ነገር አለ ብላ ነው የደወለችለት ወደ ዝና ሴት ተብሎ እንግዲህ እውነት መስሎት እንግዲህ እሱ ማለት ስለጠፋች ስለሱ ብዙ ምስጢር ስለምታቀው እሱን እዛ ስለጠፋች ብሎ ስለሚያስብ እውነቱም ጥሩ ነገር ነው ያገኘችልኝ በማለት እንግዲህ መኪናውን አስነስቶ በመንደር ይሄዳል ማለት ነው። ከዛ በኋላ እዛ ስደርስ ግን እፍራታ ብቻውን ቁጭ ብላለች። እሺ ምንድን ነበር ንገሪኝ፣ ምነበር? አዲስ ነገር አለች ስለማለት ያልሽኝ በማለት እንግዲህ ያፋጥጣታል ማለት ነው። አይ ከዛ በፊት እኔ በጣም እርቦኛል ምግብ ብንበላ ደስ ይለኛል ትላለች ማለት ነው። እኔ ምን ቆይ ምንድናችሁ? እናንተ ቆይ ሆዳችሁ አንቺ ሁለታችሁ ምንድን ነው? በማለት እንግዲህ በመሳደብ እንግዲህ ምግቡን አዘዘ ማለት ነው። ምግቡን እየበሉ ያለ እንግዲህ እሷ ምግቡ ማብላት ስትጀምሩ ትግስት አድርግልኝ አሁን እየበላን ነው ብለሽ ብላ ለእፍራታ ነግሯ ስለሆነ እንግዲህ እየተንቀጠቀጠች እየተርበተበተች እንግዲህ ለአደብልብል ልብል ትግስት አድርጋለች ማለት ነው። እየበሉ ነው በጣም ፈርታለች። እየበሉ የሆነ ምን ፈጠሽ ታይኛለች ቢ በማለት እንግዲህ አደብልብል ይሆናል። ከውጭ እየጠበቀ ስለሆነ በጣም ፍርት ብላለች ማለት ነው። ቅድስት ዬና ማለት ምሳሌ እንግዲህ ቁጭ ብሏል። ምሳሌ ትግስት ቅድስትን በጥያቄ እያፋጠጠች ተው ማለት ነው። ምክንያቱም እቲ እማዬ ለምንድነ እየታሰረችው ምንድኑ የሚሰራ ቤት ውስጥ በጣም አዛዝናኛለች። መግብን ስጣት እንፍታት በማለት እንግዲህ ሌላ ነገር እያራች ረፊ ምሳሌ እያላች ቆጣቻት ማለት ነው። አቶ ዝና እንግዲህ ደረሰ። እፍራታ ጋር ሲደርስ ይችላል ማለት አዲስ ነገር አለ ብላ ነው የጠራችው። ሲትጠራ እንግዲህ እዛ ሲደርስ እሱ መግቡን የእንቅልፍ መድኃኒት ተደርጎበት መግቡን ጥርቅርቅ አድርጎ በላ። ምክንያቱም አንቺም እንዳትጠረጥሬ ከሱ ጋር ብዩ ብሏት ነበረ ማለት ነው። እሷም ጥርቅርቅ አድርጋ ምግቡን ብልት አድርጋለች። አብሮ እየበሉ ነበረ። በዚህ መሃል ቀስ ብላ ስልኳን ይዛ ለአደብልብል ትግስት ታደርጋለች ማለት ነው። አደብልብልና እና ሙገስ እንግዲህ በጉጉት እየጠበቁ ነበረ፣ ውጭ ላይ ሆኖ ማለት ነው። እነሱ ምግቡን እስኪበሉ ድረስ እንግዲህ እየጠበቁ ነበረ። እነሱም እየጠበቁ እሱም እሱ ከዚህ እየበላች በጣም ፈርታለች ኤፍራታ ሰውነቷ ሁሉ እየተንቀጠቀጠ ምንም አልቻለችም ማለት ነው። ማለቱን ጊዜ እዚም ቁጭ ብላ አሁንም ቅድስት ና እየዛተቻት ነው ማለት ነው። አሁን እኔ የምፈልገው ስልክ ደውልልኝ አደ ብልጋ ስልክ ደውልልኝ ትላለች ማለት ነው። አልደውልልኝ ጊዜ አንጭኮ አታፍርም የዚህን ነገር ሊደጉ ትላለች ይችላለች ማለት ነው። እንደዛ ስትለው እኔ ቀጥታ ደው ልልሽ አለው አንቺ አውሬ ላ ወደ ላይ አድርጌልሽ ትላለች ማለት ነው። አልፈልግም የማወራ ምስጥር አለኝ ትላለች ማለት ነው። እንደዛ ከሆነ እሺ በቃ አይሆንም ትላል ነው። እሺ በቃ ደውለኝ እሺ፣ ደዊ ትላለች። ላ ወደ ላይ አድርጋ ስትደውለት አደበል ቢላን ሰላም ነው ይላታለ። ሰላም ነው አደበል ቤል ማለት ፈልጋት ነበረ ትሏለች ማለት ነው። እኔ በዚህ ሰዓት እሷን መናገርበት ሙድ ላይ አይደለም፣ ሌላ ሙድ ውስጥ ነኝ ያለሁት። እሷ ደግሞ ሌላ ነገር ነግረኝ ሙዴ እንድጠፋብኝ አልፈልግም፣ አለናግራትም በማለት ስልኳን ዘጋ ማለት ነው። ማለት እንግዲህ በዚህ ሰዓት በጣም ተናዷለች ማለት ነው። ማንም ቦታ ሊሰጣት አልቻለም። እሷ በዝና ነበረ የምትተማመነው የዝና ከጎኔ አለው ብላ ነበረ የምትተማመነው የዝና እንግዲህ፣ በዚህ ሰዓት አይደለም ላሷ፣ እነሱ እጅ ውስጥ ሊወድቅ ነው እራሱ ማለት ነው። በጣም ተናዷል የዝና እንግዲህ። እዚ ጋር ምግብ ቀርቦላቸው ምግብ እየበሉ ነው። ምግብ ውስጥ እንግዲህ የእንቅልፍ መድኃኒት ተደርጓል ማለት ነው እንግዲህ

ንጉስ ውጭ ላይ ሆኖ እየጠበቁ ነው ማለት ነው። ምግቡን እየበሉ ነው። እነሱ እንግዲህ ሀገር ሰላም ነው ብለ ምግቡን ጎሮስ ጎሮስ እያደረገ ነው ማለት ነው። ሰላም ሰላም! የኔና እና የተከበራችሁ ውድ እና የተከበራችሁ የቻና ላይ ቤተሰቦች እንኳን ወደ ቻና ላይ በሰላም መጣችሁልኝ። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ሰላማችሁን ብስጊዜ የተረፈረፈ አድርግልኝ። በየሀገር በየሰው አገር ያለ ነው። ፈጣሪ ከክፉ ነገር ሁሉ ይጠብቀን። ፈጣሪ በሰላም ለሀገራችን ያብቃን የሰራችንን ባህል ወደ ሀገራችን ለመግባት ያብቃን። ሰላማችሁ ይብዛልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቶኝ የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ። እዚህ አበረታቶኝ ቪዲዮዎችን ስታዩ በላይክ ጀምሩልኝ። ሰላማችሁ ይብዛልኝ። እንኳን ወደ ቻናሌ መጣችሁ ጊዜ ለምታደርጉልኝ በሙሉ እጄ ከልቤ በጣም አመሰግናለሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ በአዲስ ቪዲዮ ልጅ መጣ ምሳሌ ድራማ፣ በጣም የሚገርምና አስተማሪ የሆነ ድራማ ነው ማለት ነው። በዚህ ሰዓት እንግዲህ እንደዛ በራሱ የሚተማመን ሰውዬ በመጎስ እና በደበል ቤል እጅ ውስጥ ልግ ማለት ነው። ኤፍራታ እንግዲህ እንደምንም ብላ እሺ ብላ ተባብራቸዋለች ማለት ነው። በዚህ ሰዓት ልግስት የምታደርገው የምትቆርጠው፣ የምትፈልጠው ሀብታለች፣ ማለት ነው። እሷ ብላት አታጣም ነበረ። ታስራ ተቀምጣም እንግዲህ ቅድስት ላይ እየዛተች ነው፣ ምንም ማድረግ አልቻለች ማለት ነው። ቅድስት እንግዲህ እትዬ፣ እንደዚህም ታስረሽ እንደዚህ ታወራለሽ? አረ ካለፈ ህይወትሽ ተማሪ። ተይ እትዬ፣ እንደዚህ እንኳ አይደረግም እትዬ፣ ተይ፣ ትላለች ማለት ነው። አንቺ ነሽ እኔን የምትመክሪኝ? ቆይ እችን ቃል እንዳትረሻት፣ እንዳትረሻት እችን ቃል፣ በማለት እንግዲህ ብዙ ነገር ታወራለች ማለት ነው። እንግዲህ እፍራታና የዝና ምግቡን እየተመገቡ ነው ማለት ነው። እፍራታ እንግዲህ ቀስ ብላ ሜሴጅ ልካላታለች። አደብልብል ማለት ነው። አደብልብልም ውጭ ላይ እየጠበቀ ነበረ ማለት ነው። የኔ ውድ ቤተሰቦች በጣም አስተማሪ እና ምርጥ የሆነ ድራማ ነው ማለት ነው። እንግዲህ በጉጉት እየጠበቀ ነበረ፣ ሜሴጁ ሲገባ ልካለች። ተሳክቶልናል ማለት ነው። ተሳክቶልናል ሞጎስ ትዕግስት ልካልናለች። ትዕግስት ደርሶኛል በቃ አሁን በዚህ ሰዓት በጣም ጎበዝ መሆን አለብን፣ ጠንካራ መሆን አለብን፣ በዚህ መሄድ አለብን፣ በዛ መሄድ አለብን እየተባባሉ እየተነጋገሩ ነበረ ማለት ነው። ማለት እንግዲህ በመጨረሻም የዝናም እሱ ክፍል ውስጥ ይዞ እንደሚመጡ እንግዲህ ይሄ በጣም ሆና ማለት ነው። የኔ ውድ ቤተሰቦች ምሳሌ ድራማ በጣም የሚገርም አስተማሪ የሆነ እጅግ በጣም ደስ የሚል ልበን ጠልቃ የሆነ ድራማ ነው ማለት ነው። ሁላቸውም ከፍታቸው ቻናላችሁ ላይ ሰፖርት አድርጓችሁ መልካምና ለራስ ነው። አይከፈልበትም፣ ከኛ የሚጎል ነገር የለምና እንኳን ወደ ቻናሌ በሰላም መጣችሁ። በድጋሚ የኔ ውድ ቤተሰቦች ሼር ላይክ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ሰላማችሁ ዘሊም በያላችሁበት ቦታ በቀጣይ ፓርቲ እንግዲ ዜና ተይዟል፣ ተያዘ እንዴት ሆኖ የሚለውን ይዤላችሁ ቀርባለሁ ማለት ነው። በቀጣይ በአዲስ ነገር እስክንገናኝ ቻል ቆዩልኝ። ሼር ላይክ ሰብስክራይብ በማድረግ አበረታቱን። ሰላማችሁ ይብዛልኝ። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ለሰው ልጅ ከሰላም የሚበልጥ ነገር የለምና እና ሰላማችሁ ይብዛልኝ። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቀን። ሰላማችሁ ይብዛልኝ። መልካም ቆይታ ሁን